በጤናው ዘርፍ የተከናወነው ስራ በዓለም የጤና ስርዓት ላይ አይተክ የሚናውን ተጫውቷል ላሉ የጌት ፋውንዴሽን መስራች ቢል ጌትስ የጌት ፋውንዴሽን 25ኛ ዓመት የልማት ጉዞውን አስመልክቶ የፓናል ውይይት እየተካሄደ ነው። በአፍሪካ ህብረት አዳራሽ እየተካሄደ በሚገኘው የፓናል ውይይት ላይ ተገኝተው መልእክት ያስተላለፉት የፋውንዴሽኑ መስራች ቢል ጌትስ ገዳይ የነበሩ የጤና እክሎችን ለመቀነስ ሰፊ ስራ ተሰርቷል። በዚህም ፋውንዴሽኑ ለዓለም የጤና ስርዓት መጎልበት በጎ ሚናውን ተዋልምን ያሉትም በስፍራው የሚገኘው ባልደረባችን ወንድሞ አዱኛ ተጨማሪ መረጃዎችን ሊነግረን በቀጥታ መስመር ላይ አግኝተነዋል ከእሱ ጋር አጠር ያለ ቆይታ እናደርጋለን ወንድሙ እንደምኑ ላሃል በዚህ ጉባኤ ላይ ምን ምን ጉዳዮች ተነሱ አመሰግናለሁ በረከት እንግዲህ ከ25 ዓመት በፊት የጌት ፋውንዴሽን ሲመሰረት በተለያዩ አይነት ሁኔታዎች እንደነበር እንዲሁ ይነገራል። መስራቹ ቢልጌት በደቡብ አፍሪካ በ1990 ዎቹ የነበረውን ጉብኝት መነሻ አድርጎ እንደሆነ ይነገራል። ዛሬም በመድረኩ ላይ ሲያነሳ እሱም ይህን ታሳቢ ባደረገ መልኩ ነው የጌት ፋውንዴሽን ለምስረታ ይበቃ የሚል ሀሳብ አንስቷል። እንግዲህ ላለፉት 25 ዓመታት የጌት ፋውንዴሽን በተለያየ አይነት ዘርፎች ላይ የሰራቸውን የተለያዩ ስራዎች በተመለከተ እንዲሁም ደግሞ ላለፉት 25 ዓመታት የተጓዘባቸውን የልማት ስራዎች በተመለከተ በዛሬው ዕለት በተለያዩ ሁነት ይህንን ሂደቱን አስቧል። እዚህ በመዲናችን አዲስ አበባ አፍሪካ ህብረት አዳራሽ ዛሬ በተካሄደው የፓናል ውይይት ላይ ፋውንዴሽኑ ምን አይነት ዘርፎች ላይ ስኬታማ ነበር የሚሉት ሀሳቦች ሂደት ውስጥ እንዴት ነበር የሚሉ ሀሳቦች እንዲሁ ተነስቷል በፓናል ተወያዮቹ መካከል። በዚህም በጤና በትምህርትና በግብርናው ዘርፍ ላይ አይተካ ሚናውን ስለመጫወቱም ጭምር ነው ሲነገር የቆየው። በጤናው ዘርፍ ላይ ብንመለከት ከህፃናትና እናቶች ሞት ቅነሳ ጋር ተያይዘው እንዲሁም ደግሞ ኤች አይቪ ወባና የመሳሰሉ በሽታዎችን ምጣኔያቸውን ከመቀነስ አንጻር በጎ ሚናው እንደተወጣም ጭምር ነው የተመላከተው። ይህም ሂደት በአፍሪካ ብቻ ሳይሆን በመላው ዓለም የነበረውን የጤና ስርዓት በማሻሻል ሂደት ውስጥም የጌት ፋውንዴሽን ሚና ትልቅ እንደነበር ነው የተነገረው። በግብርናው ዘርፍም እንዲሁም አነስተኛ ገቢ ያላቸው ገበሬዎችን ከማብቃት አኳያ የተለያዩ ስልጠናዎችን ከመስጠትና ከመደገፍ አኳያም እንዲሁ ሰፊ ስራ ስለመሰራቱም ተነስቷል። ከዛ ባለፈም የገበያ ትስስር እንዲፈጠርላቸው በማድረግም የጌት ፋውንዴሽን በጎ ሚናውን ተወጥቷል ነው የተባለው። የተለያየ አይነት የአመራረት የአስተራረስ ስነ ዘዴንም በማስተዋወቅ በጎ ሚናውን ተወጥቷል ተብሏል። ይህ ሂደት በአፍሪካ ተጨባጭ ለውጥ አምጥቷል ነው የተባለው አህጉሪቱም ለማሳካት ያቀደቻቸውን እቅዶች ከግብ ከማድረስ አንጻር የጌት ፋውንዴሽን ሚናም የጎላ እንደነበር ጭምር ነው የተነሳው። በትምህርትም እንዲሁ ታዳጊዎች የነገው ሀገር ተረካቢ፣ የአፍሪካ ወጣቶች ደግሞ ትልቅ ሚና አላቸውና በትምህርትም ራሳቸውን ማብቃት አለባቸው። በዚህ ረገድ የጌት ፋውንዴሽን የትምህርቱን ዘርፍ በመደገፍ በማህበራዊ ዘርፍ ላይ እንዲሁ በጎ ሚናውን ተወጥቷል ነው የተባለው በጥቅሉ በሰብዓዊ ልማትና በማህበራዊ ዘርፍ ግንባታ ላይ የተከናወኑ ስራዎች በበጎ የሚታዩ ስለመሆናቸው ጭምር በፓናል ውይይቱ ላይ ተነስቷል። ከዛ ባለፈም የጌት ፋውንዴሽን መስራች ቢል ጌት በመድረኩ ተገኝቶ መልእክት አስተላልፏል። እሱም የጠቀሳቸው ሀሳቦች ከዚሁ ከፓናል ዲስከሽኑ ሀሳቦች ጋር እንዲሁ የሚሰናሰሉ አንድ አይነት ሀሳቦች እንደሆኑም ጭምር ነው ለመታዘብ የቻል ነው በጤናው ሴክተር በግብርናውና በትምህርት ዘርፍ እንደ ፋውንዴሽኑ የሰራቸው ስራዎች በጣም አመርቂ ውጤት ያመጡ ናቸው የሚል ሀሳብን አንስቷል። ለፋውንዴሽኑ መመስረት የነበረውን ሁነት መለስ ብሎ ታሪካዊ ዳራውንም እንዲሁ አንስቷል። በ1990ዎቹ አጋማሽ አካባቢ በደቡብ አፍሪካ በነበረው ጉብኝት ያያቸው የተመለከታቸው እውነቶች በተለይ ደግሞ ከህፃናትና ከእናቶች ጋር ተያይዞ እንዲሁም በስነ ተዋልዶ ላይ የተመለከታቸው ሂደቶች ይህን የረድኤት ተቋም እንዲመሰርት አግዞታል ወይም ደግሞ እንዲመሰረት ምክንያት እንደሆነውን ጭምር አንስቷል። በዚህም ሀያ ሀያ ላይ ሲመሰረት ከነበረው በአፍሪካ በአፍሪካን በዓለምም የነበረውን የህፃናትና የእናቶች ሞት ምጣኔም ባለፈው ዓመት በ2024 በግማሽ መቀነስ ተችሏል። በዚህ መቀነስ በተቻለበት ሂደት ውስጥ ደግሞ የጌት ፋውንዴሽን ሚና የላቀ እንደነበረ ጭምር ነው ቢልጌት በንግግሩ ላይ ያነሳው። በግብርናው ዘርፍም እንዲሁ በተለይ ደግሞ በአፍሪካ ዝቅተኛ ገበያ ያላቸው አርሶ አደሮች ተጠቃሚ የሚሆኑበትን እድሎች በማመቻቸትና ሌሎች ከሀገር በቀል ተቋማት ጋር በቅንጅት በመስራት ሂደቶችን በመደገፍ የሰራው ስራ ውጤታማ ሆኖ ዘልቋል የሚል ሀሳብም እንዲሁ ቢልጌት አንስቷል። በትምህርትም በ ተመሳሳይ ተመሳሳይ ሀሳቦችን ያነሳበት ነው። እነዚህ ስኬቶች በቀላሉ የመጡ አይደሉም። የሀገራት መንግስታት የሚያራምዱት ፖሊሲ ትልቅ ሚና ነበረው። ይህን በማካሄድ ሂደት ውስጥ የነሱ ሚና ይላቀ ስለነበር እነሱም ሊመሰገኑ ይገባል የሚል ሀሳቡን እንዲሁ አያይዞ አንስቷል። በኢትዮጵያም ያሉትን እውነቶች እንዲሁ ተመልክቷል። እዚህም ያሉ ሂደቶች በተለይ በጠቀስናቸው በሶስት ዘርፎች ላይ ጥሩ የሚባል ስኬታማ ሂደቶች እንደነበሩም ነው የተነሳው። በመጨረሻም ቢልጌት በቀጣዮቹ በሚኖሩን አመታት ደግሞ አሁን የርንባቸውን ርቀቶች በማስፋት በላቀ ደረጃ ከፍ ብለን የምንመጣበት የኔም ድጋፍ ተጠናክሮ የሚቀጥልበት ይሆናል ሲል እንዲሁ ሀሳቡን አንስቷል። በአጠቃላይ ፋውንዴሽኑ ባለፉት 25 ዓመታት በትምህርት በጤናና በግብርናው ዘርፍ የሰራቸው ስራዎች እንደ አህጉር እንደ ሀገር ብቻ ሳይሆን እንደ አፍሪካም ጭምር ተጨባጭ ለውጥ ያመጣባቸው ሆነው በመድረኩ በስፋት የተገለጹበት ነው። በረከት፣ ለአሁኑ ያስኳቸው መረጃዎች ይህን ይመስላሉ። እጅግ አድርጌ አመሰግና ያለው ወንድሞ፣ መልካም ቀን ይሆነልን።